ዛሬም በአዳዲስ እና ትኩስ መረጃዎችን ይዤላችሁ መጥቻለሁ። ወዳጃችሁ መሌ ፌዳው ነኝ። ዛሬ ደግሞ በጣም እያነጋገር የሚገኘው የእነዚህ ጥንዶች ጉዳይ ነው። እነዚህ ሰዎች ፍቅር በዚህ ዘመን አለ እንዲ ለምንለኛ መልስ የሚሆን ተግባር እያሳዩ የሚገኛሉ። በሰይፉ ሾ ላይ ቀርቦ ፍቅሩን የገለጸበት መንገድ ብዙዎችን አስገርሟል ብዙዎችንም ልብ ነክቷል። ስለሱ ዝርዝር መረጃ ሰጣችዋለሁ። እንዲሁም ደግሞ ባለሀብት መንሱር ጀማል ትዳር ፈልጋለሁ አርባ አመት ሞልቶኛል ግን የምትሆነኝ ሚስት አጤቼ ነው እስካሁን ያላገባሁት እያለ ይገኛል ሰዎች ገንዘብ ሲኖራቸው ትዳርን ይፈሩታል። ለምን ስንል እንጠይቃለን። የቀነኒ ዲያሪ ቢገኝም ግን እስካሁን የት ነበር የሚለው ብዙዎችን እያነጋገረ ይገኛል። ስለሱ አንዳንድ ጠለቅ ያለ መረጃ ሰጣችኋለሁ። አብራችሁ ቆዩ። ሌሎች የሚያስቁ የሚያዝናኑ ና የሚያስተምሩ ቪዲዮዎችን ሰብስቤ ጨምሬላችሁ መጥቻ ያለው በቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ እያደረጋችሁ ሰሞኑን የብዙዎችን ልብ የነካው የተሸርዳኒ ሴፉ ላይ ቀርቦ ለሚስቱ ፍቅሩን የገለጸበት መንገድ ብዙዎችን አስደስቷል። ብዙዎችንም ዋው ያስባለ ነገር ነው ማለት ነው። እስኪ እሱን እንስማው እና ከዛ ደግሞ ስለ እሱ የተጻፈ አንድ ጽሁፍ አለ። እሱን ሰምተን አንድ አንድ ሀሳቦችን እንሰጣለን ማለት ነው። ቪዲዮውን ላሰማል። ቅረን ግለጽላት አሁን በዙሪያ ካሉ ነገሮች በተቃለ እሜ ብዬ ካስቀመጥኩት ነገር ራይ ብዬ ከያዝኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የትኬት መንገዶች ሁላ

በቃ ይጋባል ማለት ፍቅሩ በጣም እንደሚዋደዱ የሆነ ይጋባል። እግዚአብሔር ትዳራቸውን ይጠብቅላቸው። በዚህ ሕይወት እንግዲህ እግዚአብሔር ጣልቃ ይግባ። ምክንያቱም በጣም በቃ ዋጋ የተከፈለለት ፍቅር ነው ማለት ነው። ያየ ነው የሰማ ነው በምን ቃላቶች ለመግለጽ ቃል የታጣለት የአመቱ ምርጥ ሴት ሴት ልጅ። ብር ከሌለ አጠገብህ እንኳን አትደርስም ለሚባለው አባባል ይቺ ሴት ብርም ባይኖርም ነገን ተስፋ አድርጋ እውነተኛ ፍቅር ሰጥታ ባሏን ለዚህ ደረጃ እንዲህ በቃ ያደረገች ጀግና እና ብርቅዬ ሴት ነች ማለት ይቻላል። ረጅም ዕድሜ ከጤና ጋር ተመኘንላቸው። መልካም፣ ከዚህ በላይ ያማረና የተዋበ የትዳር ዘመን ይሁንላችሁ። ሙሉ ሴት ይላል ሙሉ ሴት ናት ለማለት ነው። እቺ ሴት እንግዲህ በጣም ከጎዳና አንስታ ነው ዳኒን ካለመኖር ወደ መኖር ያመጣችሁ፣ በቃ ከተረሳ ማንነት ወደ አዲስ ማንነት። ብዙ ትውልድን የሚያድን እውቀት የያዘ ልጅ ጎዳና ወድቆ ነበረ። ዛሬ ግን በዚህ ልጅ ጀግንነት ዋጋ በመክፈል እሱን ከአለመኖር ወደ መኖር አመጥተዋለች። ይህንን ፍቅር ስትሰሙ ምን ተሰማችሁ? እውነተኛ ፍቅር የለም ለምንለኛ መልስ የሚሰጥ አይመስላችሁ? አዎ እንግዲህ እውነተኛ ፍቅር የለም ብለን ብዙዎቻችን እንከራከራለን። እኔም ከዛው ውስጥ አንዱ ነኝ ማለት አሁን ላይ ፍቅር ቀዝቅዟል፣ በቃ ፍቅር፣ እውነተኛ ፍቅር የለም ብዬ ለማውራ ሰው ነኝ እና አለ እንደ እንደ አይነት ፍቅር ብዬ እንዳስብ ያደረገኝ ታሪክ ነው ማለት ነው። እናንተስ ምን ተሰማችሁት? ቸር ዳኒ እንግዲህ እዚህ ዩቲዩብ መንደር ላይ በጣም ብዙ ትውልድን እያተረፈ ትውልድን እያዳነ ፊዚክስ

ከዛስ አብረውን ራሱ ለመታየት የሚያፍሩ ሰዎች አረብ ሀገር መጣሁ እንዳትይ ምናምን ናፍ ጊዜ ተብያ አውቃለሁ። እኔ ግራሚ ገባኝ ነገር አረብ ሀገር ለሚሰሩ የማዳም ቅመሞች፣ የምር በጣም ብዙ ጊዜ የምታዘበው ነገር ቢኖር ምንድን ነው ሄዳው ሲመለሱ ልጅቷ መቶ በመቶ ገልጸዋለች። ሁሉም ሰው አይምሮ ውስጥ ያለ ነው። ሁላችንም ሰዎች በተለይ ከመቶ ፐርሰንት ሰማኒያዎቻችን የምናሰቡ አስተሳሰብ ነው። ሄዳ መከራዋን በልታ ቢያንስ ቢያንስ ቤት ውስጥ የሚኖሩ ወንድምህቶቿን አስተምራ ስራ ቢያጡ እንኳን ስራ ማስጀመሪያ የምትሰጥ እሷ ናት። ይሄ የምናገረው ምንድን ነው ያለ መሰረት አይደለም። ከሀገር ወጥታችሁ ለምትሰሩ እህት ወንድሞቻችን ለእናንተ ትልቅ ትልቅ ትልቅ ክብር አለን። የስንቱን ቤት ያቀናችሁት የስንቱን የዩቱበር ህይወት የቀየራችሁት እናንተ ናችሁ። በአንድ ክሊክ እናውቀዋለን። ብንናገር እናልቃለን ብለን መቶ በመቶ የምስማማበት ሀሳብ ነው። ለምን ካላችሁኝ፣ አንድ ሴት አረብ ሀገር ሂዳ እየሰራች ቤተሰቦቿን የምታኖረው ራሷ እንደ ሻማ ቀልጣ ለሌሎች ብርሃን እየሰጠች ነው ያለችው። አይደለም ለእናት ለአባት ለወንድም ለእህት ይቅርና፣ ለእኔ ለእኔ ለዩቱበሩ ጥቅማቹ ብዙ ነው። የእናንተ የማዳም ቅመሞች ይሄንን መቶ ፐርሰንት ስማማሉ። ለምን እናንተ ስለምታዩ ነው፣ እኛ ገንዘብ እየሰራን ያለ ነው። እናንተ ላይክ ስለምታደርጉ ነው፣ እኛ እያደግን ያለ ነው። እናንተ ሼር ስለምታደርጉ ነው። ምንም አሁን ሼር እንድታደርጉልኝ ላይክ እንድታደርጉልኝ አይደለም፣ እውነታው ይሄ ነው። አደለም ለእናትሽ፣ አደለም ለአባትሽ፣ አደለም ለእህት ለወንድምሽ፣ ለእኔ እንኳን ዋጋሽ ትልቅ ነው። እና ለእናንተ ክብር አለ። ግን አንድ መርሳት የሌለብን ነገር ግን አለ እኔ ኢትዮጵያ ውስጥ ለምትኖሩ ይህንን ደግሞ ወደ አርባ ስልሳ ፐርሰንታችሁ ኢትዮጵያ ውስጥ ሁናችሁ ነው ቪዲዮ የምታዩትና ለእናንተ ትልቅ መልእክት አለኝ። ሲቸግራችሁ ብቻ አትደውሉላቸው፣ ብር ስታጡ ብቻ አትደውሉላቸው፣ የሆነ ጉድለት ሲፈጠር ብቻ አትደውሉላቸው። እንዴት ናችሁ በሏቸው ደውላችሁ። የበረታች ነው ወይ? አየሩ ተስማምቶሽ አለ ወይ? ምግብ ውስጥ እንዴት ነው በሏቸው። በጣም በጣም በቅርበት እኔ የማውቃቸው ልጆች ታመው እየተሰቃዩ በጣም ትልልቅ በሽታ ይዟቸው ማለት ሆስፒታል እየተመላለሱ ጤና ተቋማት የተመላለሱ እዚያ አረብ አገር ሆነው ማለት ነው። አረብ አገር ሆኖ የሚታመም አይመስለው ዝባ ለዚህኛ ሀገር ውስጥ እና ኢትዮጵያ ውስጥ ምትኖሩ ልጆች ሊታመሙ ይችላሉ። የጤና ችግር ሊገጥማቸው ይችላል። ሁሌ ቼክ አርጓቸው ጠይቋል። በጣም ነው ደግሞ የሚከፋቸው በታመሙ ሰዓት እንዴት ነች ሚላት ስታጣ አረብ ሀገር ያለች ሴት በጣም ነው የሚከፋት። በጣም በቃ ማለት ከምላችሁ በላይ ለምን እኔ በቅርበት እስቴ ልጅ ያለችና የሆነ ሰዓት ታማ የገጠማትን ነገር ስለማቅ ነው እንደዚህ ምላችሁ እና በአረብ ሀገር የምትኖሩ እህት ወንድሞቼ ጠያቂ ስታጡ እንደሚከፋችሁ እናቃለን እና ኢትዮጵያ ውስጥ የምትኖሩ ውጭ ሀገር ዘመድ ያላችሁ ወይም አረብ ሀገራት ላይ እህት ወንድም ያላችሁ ሰዎች ይካርጓቸው። ለገንዘብ ለችግር ብቻ አትደውሉ አስለምዷቸው እንደዛ ያን ነገር ባይዘው ወይ እነሱን ከኢትዮጵያ ሲደወል ወይኔ ምን ተቸግሮ ይሁን ነው የሚሉት። ለምን ከስታ እንዴት ስለምትደውል። ግን አሁን ቴሌግራም አለ፣ ኢሞ አለ፣ ዋትሳፕ አለ። በጣም ብዙ ፕላትፎርሞች አሉና እዛ ላይ እንዴት ነሽ፣ ደህና ነሽ ወይ ብትሏት ለእሷ ትልቅ ትልቅ ትልቅ ዋጋ አለውና እባካችሁ ኢትዮጵያ የምትኖሩ ለገንዘብ ለችጋር ብቻ አትደውሉ። ምድረ ችጋራ ለጥቅም ብቻ አትደውሉ ለጥየቃም ደውሉ እንዴት ነች ለማለትም ደውሉ። ለማለት ነው የዛሬ መልእክቴ ነው። አረብ አገር የምትኖሩ ራሳችሁ እንደ ሻማ ቀልጣችሁ ለሌሎች ብርሃን የምትሰጡ፣ ለተቸገሩ ሁሌም ከፊት የምትቆሙ፣ የተዘጉ አብያተ ክርስቲያናትን የምታስከፍቱ፣ የደከሙ መስጊዶችን የምትረዱ፣ ለተቸገሩ ለተራቡ ሁሌም ገንዘብ በማዋጣት ከፊት የምትቆሙ የአረብ አገር ጀግና እህቶቻችን ግን በርቱልን። ኢትዮጵያ ስትመጡ እንደ እብድ ትቆጠራላችሁ፣ እናውቃለን። እሷ ኮ ቀዌ ናት፣ እሷ ኮ እብድ። በቃ አረብ አገር ሂዶ የመጣ ሴት እኮ ዋጋ የለውም ይባላል። ግን ይህንን መስማትታችሁ ለራሳችሁ እና ለህይወታችሁ ቁም። ወዳችኋለሁ። ወደ ቀጣይ ቪዲዮ እናልፋለን። ባለፉት ሳምንታት እንግዲህ ዱላ በዝቶበት የነበረው መንሱር ጀማል ያው አቢባ ቤት መቶ ማግባት እፈልጋለሁ እያለ ነው። እስኪ እንስማው እና የራሳችንን አስተያየት እንሰጥበታለን ስላለክ ሁሉም ሴት እየመጣ ሊጽፍልክ እንደት ሊፈልግክ ይችላል ያ ነገር ሊያታልልክ አይገባም። ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል። እስቲ እንግዲህ እንሻአላ ያን ነገር ያላገባከው ለምንድን ነው? ማመን አቅቶክ ነው አይደል? ለብሬ ነው የመጣችው ሴቷ ብለህ ስለምታስብ ነው እንደዛ እኔ እኔ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው። ትክክል ላይሆንም ይችላል። ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛዋም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችው ብራቸውን ታስብ ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተ የምትመጣው ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልህ አይደል? ይሄ ትክክል አዎ። ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ። አቢባ እኔ አሁን እንዳልኩሽ ሪያሊቲው አርባ ዓመቴ ነው። እኔ ሰላሳ ስምንት ያልኩ ጀስት ለፈን ነው። ከአርባ ዓመት በኋላ እኔ አሁን ሀምሳ ለመድረስ ስልሳ ለመድረስ በጣም ቅርብ ነኝ ማለት፣ ወይኔ ታይን ምናምን ነው። ነገ ልሞት ይችላሉ፣ አላህ ነው የሚያውቀው። ያን ግን ምን ይሆናል መሰለሽ ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርኩ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ። አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት አርባ ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው የምሬን፣ ነው የምልክ። አሁን ይህንን እየፈራ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ፣ የመጣችኋን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ። አሪት፣ በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው። ወንድ ልጅ በ80 አመቱም ይወልዳል። ስለዚህ ቀስ ብለ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር አንተ የሚጠብቁ ዘና ብለ ፈታ ብለ ደስተኛ የሆነ ህይወት መኖር ነው። እራሱ ሳታገባ ብትሞት እራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተህ እንድትኖር አልነበረም የተፈጠርከው። ህይወትን አምኖ መቀበል ማለት አየ፣ ትዳር በጣም አስፈልጎካል ማለት ነው። በጣም አሁን ይኸው የምቀመጥበት መጅሊስ

ወላሄ ኦቅሱም ቢላህ ከቤቴ ውጭ የትም አልሄድኩም። ለምን? በቃ ረመዳኑን በደንብ አድርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋ ስቴጂ ወይ ደግሞ ተጋብዘሽ ስቴጂ ወይ ትላልቅ ሆቴል ደስት በይ፣ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስከድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጆዬ ልጅ አለች። ተስፋ ልዳርግ ሰጀስት እያደረጉኝ ነው። ኮሜንት ላይም ችግሩ እኮ አንቺ ጋ አንቺ ጋ ያሉት ካገሮች ናቸው። አው ኮት ትመጣለች። ኢትዮጵያ ምን ችግር አለው? ተዳራለ እንዴ ኢትዮጵያ መጣ። በቃ ተጋብታችሁ አውራችሁ ነው አላት። አንቺ ካገሩ ያሉት ታች ነው ከኢትዮጵያ ያለው የዲስታንስ የዲስታንስ ላይፍ ተባን ነው፣ አላህ ይጠብቀን እንጂ ብቻል። እንደው አንድ ላይ መሆን ብቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ፣ ወረቀት አትጠብቅ። ዱባይ ናት፣ ከች ትላለች በአንድ ደቂቃ። እንግዲህ ሀቢባ እዚሁ ስራዋን ጀምራለች። ለማንኛውም ግን መንሱሬ በአንድ ጎን አሳዝኖኛል። እውነት ለመናገር ሁሉም ሀብታሞች ጋር ያለ ስጋት ነው አይደለ፣ ቤተሰቦች እንግዲህ። ሁሉም ሀብታም ትንሽ ሳንቲም ሲል አሁን የምትመጣዋ እኮ ገንዘቤን ፈልጋ እንጂ እኔን ወደ አይደለም የሚል ፍርሃት አለ። በጣም ይሄ ባይዘዌ ማለት ነው፣ ገንዘብ እያገኛችሁ ስትሄዱ የሚጠናወታችሁ ፍርሃት ነው። ይሄንን ፊር እንግዲህ እንደኔ እንደ ታናሽ ወንድምነት የምመክረው ምክር ለመንሱሬ ማታቀው ሀብታም እንደሆነ ማታቅ፣ ሴሌብሪቲ እንደሆነ ማታቅ፣ ፌመስ እንደሆነ ማታቅ፣ ሴት ማግኘት ይችላል መንሱሬ ነቅቶ ቢፈልግ። ጭራሽ ሶሻል ሚዲያ ማትጠቀም ኢትዮጵያ ውስጥ ማአት በሚሊየን የምትቆጠር ሴት አለ። ጭራሽ ምንም ሙቀት የሌላት በጨዋ ቤተሰብ ስር ያደገች ሃይማኖቷን የምትወድ ሴት ማግኘት ይቻላል። ግን እሱ እየፈለገ ያለው ሶሻል ሚዲያ ላይ ነው። እኔ ደግሞ ሶሻል ሚዲያ ላይ ያለች ሴት ይቅርታ፣ በጣም እናልፋለን። እናንተ ግን የምትሉት ነገር ካለ ኮመንቱ ለእናንተ ክፍት ነው። ምን ቢያደርግ ይሻላል የሚለውን በጨዋነት ኮመንት ብትሰጡ ደስ ይለኛል። ወደ ቀጣይ ቪዲዮ

በቃ ከዛ የሰው ልጅ ከዛ አሁን ትዕግስት ማናት ነው የታሪክ ማናት የማናት አልገባኝም እንደዚህ ሚል ወሬኛ አጋጥማችሁ ማለት ከስር መሰረቱ ወሬ ጥርጥ ከባር ነው በዛ ላይ ሊስት ነው መተዳደሪያ ወሬ ነው እንደ ብለዋለች። ለማንኛውም እንደዚህ ወሬ የምትወዱ ሰዎች ግን ረፉ ረፉ። የምር በእርግጥ፣ እናንተን ወሬ የምትወዱ ብዬ ልሳደብ እንጂ እኔም ወሬ ወዳጅ ሆኛለሁ። ምክንያቱም ሶሻል ሚዲያ ላይ ስትሰሩ ወሬ በቃ ፍለጋ ነው የምትዞሩት። ዜና ፍለጋ፣ አዲስ ነገር ፍለጋ፣ ባይ ዲፎልት ወሬ ፍለጋ ነው ማለት ነው። እና እኔም ወሬ ፈላጊኛለሁ። አም ሶሪ እንጀራ የሆነ እንግዲህ ዩቲዩብ መተዳደሪያችሁ ከሆነ ወሬ አለማሳደድ አትችሉም። በቃ ገባችሁ፣ ሰበር ዜና ፍለጋ ገባችሁ፣ አዲስ ነገር ፍለጋ አሁን ያመጣዋቸው በሙሉ ወሬ ናቸው። በቃ ወሬ ወሬ ስብስብ ነውና ሁላችንም ወሬ ወዳጆች ሆነናል። እግዜር ይታረቀን። እንግዲህ ሌላ ምን ይባላል? ለማንኛው ወደ ቀጣይ ቪዲዮ እናልፋለን። ሀገራችን ኢትዮጵያ ውስጥ እንግዲህ ደሃ ሆኖ መኖር ብቻ ሳይሆን ደሃ ሆኖ መሞትም ከባድ እየሆነ መጥቷል። የሞተን ሰው ወስዶ ሳጥኑን ቁጭ ለማድረግ መቶ ሰባ ሺህ ብር እየተባለ ነው። እንስማ። ውስጥ አረ ሀገሬ፣ አረ አባቢ፣ አረ ተመልከተን ጋር የአንድ መቃብር ዋጋ መቶ ሰባ ሺህ ብር እንደገባ ሰምታችኋል። የፉካ ዋጋ ማለት መቶ ሰባ ሺህ ብር፣ ያው ሁለት ሜትር በስልሳ ሩ በሰባ ሳንቲ የምትሆን ቦታ ማለት ነው። ለዛውም ለሰባት ዓመት ከዛ በኋላ መውሰድ ይፈለጋል እና ዘድሮ ያው መኖሩ ብቻ አይደለም፣ ሄዱም ከብዷል። መትነን ሳይሻል ይቀርም አልኛ ያሉና ስራውን ጥቶ ቆለለው። ይሄ እኮ ነው አሟሟቴን አሳምርልኝ ብለን ምን ጸልየው፣ መጨረሻችን ይሄ ሆነ። አይን አለም ጉድችን አልሰማሽ። መቶ ሰባት ሺህ ብር ለዛውም፣ ለሰባት አመት ብቻ። ከዛ በኋላ ሴክስ በር ደረጋለሁ። ከሰባት አመት በኋላ አጽም ምን ልታደርጉት ነው? ለቤተሰቤ ከሙ የሚባል ቅድሚያ ያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ። እኔም አደዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት፣ እኛ ኢትዮጵያን ስንኖር በአስር ብር መድሃኒት መግዣ ያልሰጠን ስንሞት የአስር ሺህ ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ፣ ወይ አሟሟታችን አላማረ። ሰባ ሺህ ብር የሚወጣልኝ እኔ ምን ያደርግልኝ ይገኛል ኦልሞስት አያም ማይነስ ከዚህ ማህበረሰብ መዘጋጃ ሰውጥቶ ቢቀብረኝ የትም ቢጥለኝስ በቁም ሳለ ነው መተዛዘብና መተዛዘብ። በዚህ አካሄዳችን ከሄድን የህንዶችን የቀብረ ስነ ስራ መጠቀማችን አይቀርም። የአንጨት ደራ ርበው ይለኩሱ ባህል አመድህን ሆነች ነገር ይደረግና ለቤተሰብ ይሰጣል። ከዛስ ይባላል። መኖር ብቻ ሳይሆን መሞትን ተወዷል ኢትዮጵያ ውስጥ እንዴት ነው? ምንድን ነው የሚውጠን? ስንሞት መቶ ሰባ ሺህ ብር ምንከፍል ከሆነ ባንሞት ጥሩ ነው። ያደረጉትን ነው። ምን ማድረግ ይሻላል? ማልቀስ አይሻልም፣ ማልቀስ ይሻላል። እንደ ውሰዱ ድግሪያችሁ፣ እንኩ ድግሪያችሁ፣ ኦሪጂናል ነው። ድንቁርናዬን መልሱልኝ። አስተማርን ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ውሰዱና ያን ሰርቶ የመኖር ቡቡቴን መልሱልኝ። ብር ከዘመድና ከብር ባሻገር ሲሆን ስጡ። መማር ድህነት እንደሆነ አሁን ገብጡኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ኤፍ ሰሉ ድግሪያቸውን ያም ያው አንተ ቀደደው የተናገረው ነገር በጣም ትክክል ነው፣ መቶ ፐርሰንት። እባካችሁ እባካችሁ ስራ የምትቀጥሩ ሰዎች ልጁ ከተመረቀ ገና አንድ አመት እንኳን አልሞላም፣ የአስር ዓመት የስራ ልምድ ይጠየቅበታል። ቢጠየቅበት በዘመድና በገንዘብ ከሆነ እኮ አሁን የደሃ ልጅ አስራ ስንት ዓመት ተምሮ መከራውን በልቶ ዩኒቨርሲቲ እና አሻሮ እየቆላች ያስተማረችው ልጅ ወጥቶ ምንድነው የሚሆነው? ጎዳና ነው የሚወድቀው፣ በሀያ ምና ምና አመት ቤተሰቤ ላይ አልንተራስም ብሎ መጥቶ ጎዳና ይወድቃል። ከዛ አሳብ ነገ ከነጎዳ ልብሱ ቆሽሾ ስናየው እኛው ራሳችን ፈራጅ ነን ሌባ ለማለት፣ ይህን ነገር ማሰብ አለብን። ሳናስተውል ነው ይሁን ስንት ወጣቶች በ ከእጃችን እያመለጡ የኑሮ ውድነቱ አናታቸው ላይ ሲወጣ በሊቢያ በኩል ይው መከራቸውን የሚበሉት ወንድሞቶቻችን የሚታወቅ ነው፣ የአደባባይ ሚስጥር ነው። እና ስትቀጥሩ በዘመድና በገንዘብ አታደርጉት እባካችሁ፣ ፈጣሪያቸውን ፍሩ። ችሎታ ያላቸው ብዙ ሰዎች አሉ። ለነገሩ እንደዚህ አይነት ሰዎችን እኮ ከማምከር ዶክተር ማደደብ ይቀላል። ታውቃለህ የምር ስፔሻሊስት ያደረገ ዶክተር ማደደብ ይቀላል። አሁን ላይ ምንም ማለት አልፈልግም። ኤኒዌይስ ግን በእንዲህ አይነት ጉዳይ የሚሰቃዩ ብዙ ወንድምህቶች አሉ። ዩኒቨርሲቲ አራት አምስት አመት ቤተሰብ ከብት ሽጦ መሬት ሽጦ አስተምሮ ጀምሯቸው ዛሬ ስራ ፍለጋ፣ ስራው ሲገኝ ደግሞ የሆነ ነገር በቃ ሳንቲም ከሌለ አትቀጠርም። በጣም ያማል። እንግዲህ በመጨረሻም የምንመለከተው የቀነኒ አዱኛ ጉዳይ ነው። ቀነኒ አዱኛ እንግዲህ ከመሞቷ በፊት ዲያሪ ጽፋ ነበር ተብሏል። ስለ ዲያሪው ጉዳይ ደግሞ አንዳንድ ሰዎች የሰጡትን አስተያየት ልንገራቸው። መምህር ጠበቃና የህግ አማካሪ አበባዮ ጌታ አናሮ ለጉርሻዎች በውስጥ የላከው መልእክት እንዲህ ይላል የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅጋ ዳካች እና አስቸጋሪ ወንጀል አይነት መሆኑን የህግ ባለሙያዎች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይስ በራስ እጅ ነው ህይወቱ ያለፈው የሚለው ጥያቄ በብዙ ስብስብ ምርመራ፣ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞና በአግባቡ ተተንትኖ ወደ አንዳች ድምዳሜ የሚያደርሱ መሆኑ እሙን ነው። በተያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት እጁ ላይ ሊገባ ይሄ የኔም ጥያቄ ነው። መቼና ለምን የብርበራ ትእዛዝ ሲወጣ በተለይም በእንዲህ አይነት የነፍስ ግድያ ወይም ራስ ማጥፋት ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደነ ስልክ ንግግሮች፣ ማስታወሻ ደብተር፣ እንደነ የተቀዱ ካሴቶች እና ሌሎች ማስረጃዎች በምርማሪ ፖሊስ እጅ መግባት አልነበረባቸው? ምን ወይስ በሰዓቱ ተደብቀዋል? ይሄ የኔም ጥያቄ ነው። ጠበቃው በእጁ አለ ያለውንስ ማስታወሻ ደብተር ኬት አገኘው እንዳገኘውስ ለምን የምርመራው አካል አላደረገውም? ወይስ ወደ በኋላ ለመከላከያ መልስ ለመጠቀም በማሰብ አቆየው? ጥያቄ እውነት የእሷ ማስታወሻ ደብተር ስለመሆኑስ ምን ማረጋገጫ አለ? ጥያቄ ለምንስ በዚህ ምርመራ ወቅት ተነሳ? የጥያቄ ምልክት በአሁን ሰዓት ወንጀል ፈጽመዋል አልፈጸምም? ወይስ ክርክሩ የዋስትና መብት ይጠበቅ ነው ጥያቄ ፍርድ ቤት ውስጥ በዚህ ማስታወሻ በተባለው ደብተር ጉዳይ ምን ይሆን ምን ይበይን ይሆን? እልፍ ጥያቄዎች፣ አንድ እውነት፣ ንጹህ አይቀጣ፣ ወንጀለኛም አይለቀቅ። ሐቋቱጣ ስለ ቀነኒዝም አንልም አበባዮ ጌታ እናሩ ለጉርሻዎች የሰጠው አስተያየት ለኔ የኔም ጥያቄ ነውና እስካሁን የት ነበረ ዲያሪው? እንደገና ደግሞ ሁለት ጊዜ ፍርድ ቤት ሲቀርቡ ያልተነሳ ዲያሪ በሶስተኛው እንዴት ተነሳ? ጠይቁ ቤተሰቦቼ፣ መጠየቅ ጥሩ ነው ስትጠይቁ ነው አዋቂ የምትሆኑት እና ደግሞ ጥያቄ የነበረው ፖሊስ ቤቷን በበረበረ ሰዓት ያ ዲያሪ አልተገኘም አሁን ግን ጠበቃው እጅ ተገኘ የሆነ ነገር አለ ብላችሁ ታስባላችሁ እንዴት ነው ብቻ ግልጽ አይደለም ለማንኛውም እናንተም ጥያቄ ካላችሁ ጥያቄያችሁን መስጠት ትችላላችሁ ማለት ነው ለዛሬ አዘጋጀሁላችሁ ቪዲዮች ይህንን ይመስሉ ነበረ በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጠን እዚህ ጋር ድርሰናል በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ መለፌ ዳው ነበርኩኝ እወዳችኋለሁ